አስደሳች ሰበር ዜና፣ ዛሬ ባቢን የጽናት ቀለበት አደረገላት። እኔ የምለው ቀለበት ላይ አደግ ብላችሁ አልጋ ነው የያዛችሁት ወይስ ምንድን ነው? ምንም አልገባኝም። የዛሬ የዛሬ የባቢና ጽናት እንትንች ደስ ይላል። ያው በዛ ሁኔታ ሁሉ ማልፋችሁ የዚህ በመድረሳችሁ አምሶ ሀፒ ግን ቀዶ ተብር ያደረጋችሁ ወይስ አልጋ ነው የያዘችው? ነገ ደግሞ ያው እርግዝና መጥቶ መቼ እንዴት ሆነ፣ በየትኛው ሰዓት ምን አደረግ፣ ምናምን ብላችሁ እንግዲህ ያው እንዳትሉ ማለት ነው። ሌላው የሮቤል እናት ያው ተሽሏታል፣ ደስ ይላል። ነገር ግን አሁንም አስጊ ላይ ነው ያለችው። የብሌን እናት ሮማንን ለመበቀል የድሮ ፍቅረኛው ጋሽ ግርማን አምልጦኛል። ስለዚህ በጣም ወደ ጓደኛ የነበረ ስለዚህ ስላመለጠኝ አሁን ንዴቱ መወጣት አለብኝ። እሱ አላገኘውም። እሱ ሳላገኝ ሲቀር ንብረቱ ማግኘት አለብኝ፣ ድርጅቱ ማግኘት አለብኝ። ስለዚህ ይህን ለማግኘት ደግሞ የአንቺን ልጆች ይህንን መጠቀሚያ ማድረግ አለብኝ። ትልቁም ልጅሽን ያቃል፣ እሱ ድርጅት ነው ያለው። ስለዚህ ካልሆነ ደግሞ በቀልሻለሁ፣ አንቺን ማጥፋት ነው አለብኝ። ለምን አንቺ ያለሽ? እንዴት ተረፍሽ? እንደው በመትረፏል ያው በጣም ያው አዝናለች። ሰሞኑ እንደምታጠፋት እንግዲህ በተኛችበት በትራስ አፍናት ነበረ። ነገር ግን እንግዲህ ማንኛው ነገር ሰው ባለው ሳይሆንላ ባለው ነው ተርፋለች። ዛሬ ለምን ተርፈሽ ብላ ያው በመትረፏን እጅግ በጣም ተናዳለች አዝናለች። አሁንም ግን እንደማትለቃትና ያሽ ግርማን ከወጣው እንደው ንብረቱን ማጣት የለብኝም እሱ አምልጦኛል። የድሮ ፍቅረኛ ነው አለች እና ስለዚህ የሮቤል እናት ምን ታድርግሽ እንዴ? መጀመሪያ እንዳያመልጥሽ በደንበታ ታንትናትም ነበር፣ አትይዥም ነበር የያዘሽ። ምን ታድርግሽ። እንዳው ይሄ ነገር ሙሉ ለሙሉ ዛሬ የነ ሮቤልም እናት የናትም ነግራለች። ናቲን ምንም አድርግ ያለች ነገር እንደታደረግ። ሴትዮዋ በጣም ኃይለኛ ተንኮለኛ፣ ክፋተኛ ነች። እንደው ምን ብልሃት ነበረ ከዚህ በፊት ምን ብላት ነበር እስቲ ንገሪ ስትለው፣ አይ ምናም አላለችኝም። የልጅነት አንዳንድ ነገሮች ስላችን ጓደኝነት አወርታኛለች እንጂ ከዛ በስተቀር ምንም አላለችኝም ሲል እሱም ያው ደምድሟል። ሁለቱም ልጆች ተደስተዋል። ምክንያቱም እናታቸው መናገር ጀምራለች። ሰሞኑ ራሷን ስታ ስንት ቀን ቆይታ ነበረ። እዛውም ደግሞ መንስኤው ሮማን ነበረች፣ አፍናን በመያዝ ማለት ነው ግን ዛሬ እነሱም ደስ ብሏቸዋል እሷም ደስ ብሏል። ያው የደስታ እምባ እያለቀሱ እየተላቀሱ ነበር ማለት ነው። ስለዚህ ከዚህ በኋላ እንዳታገኛት እዚህም ቤት እንዳትመጣ አድራ ከዚህ ሴትዮ ጋር ራቅ፣ ምንም አድርግ ብትልህ እንዳታደርግ፣ መጥፎ ሰው ነች ብላ ያው ማስጠንቀቂያ ሰጥታለች። እናቴም እሺ እናቴ ያልሽኝን አደርጋለሁን ግን አንተ የምትፈልገው ነገር አለው ወይ ብላ ጠየቀችው ምንም የሆነ ጊዜ የሆነ ጥያቄ ጠይቀኸኝ ነበረ አላችሁ ያ ደግሞ እኔ ሳስበ ጠይቃል ምናልባት የማንነት ጥያቄ አባቴ ማነው ምናምን የሚለው ይመስለኛል ነገር ግን በቃ ተቼዋለሁ ያኔ ጠይቀች ነበር አሁን ረስቼዋለሁ እኔ አሁን የምፈልገው አንቺ ደህና ነኝ የምትለው ቃል ብቻ ነው ከዛ ውጪ ምንም ነገር አልፈልግም እናቴ ብሎ አሳምኗታል የኔን ብለህ ነው አደል የኔን አዝናሃል አለ አይ አንሳ በቃ በሰዓቷ አንስቼው ነበር ትችዋለሁ ይሆን ምንም ጥያቄ የለኝም ማለት እንግዲህ ከዚህ በኋላ ሮማንን እንዳያስቀርባ ወይም ደግሞ ምንም እንዳይታዘዝ ትእዛዝ ሰጥተዋል በመጨረሻ ምሽ እንደመጥተዋል ወደ ሽንፊት ሰዳይ ስትለው የሆነ ፎቶ ያው በውስጧ የያዘችው ነበረ መስለኝ ወርዶ ወድቋል ያን ፎቶ የማን ነው የጽናት ነው ወይ የጽናት ፎቶ ይመስለኛል ወይስ የጽናት እናት ፎቶ ነው እንዴትስ ወደቀ ሁሉም ተያዩ ግን የጽናት ይመስለኛል እንግዲህ ቀጣዩ ምን እንደሚፈጠር በናቅም ናታ ከማንም ሰው አይገባባብ ነበር። አሁን በአስራ አንደኛው ሰዓት ደግሞ ከጽናትን ጋር መግባባት ጀምሯል ማለት ነው። ጥሩ ነው መግባባታችሁ። ግን ያልፎቶ ምንድን ነው የሚለውን የሁላችንም ጥያቄ ነው። ምናልባት ይሄዱ ወይም እሷን ስታፈላልገው ያስረገዛ ሰውዬ ወይም ደግሞ ጋሽ ግርማ ምናልባት ይሄን ልጅ ፎቶ ይዘውን ብቻ ይሁን ነገር እንዳለ ያስታውቃል። እስቲ ቀጣዩ የምናይ ይሆናል ማለት ነው። ሌላ ማነው ፅናትን ቀለበት ያው ማነው ናታን ሲያየው ናት ላይ አደረገሻል። አዎ፣ ግን ቸኩለሻል አለት። አይ አልቸኮልኩም፣ ብዙ ጊዜ ነው ማውቀው ባቢ አለችው። የቸኮልሽ ይመስለኛል። ምናልባት እዛው ዛሬ የማሰብ ነው ንብረትሽን ምናምን አይቶ ቢመጣ ሳይ አንተ መታቀው ሰው ይናክርም ለመውጣት የለበትም ላለች። በእርግጥ አዎ ንብሮ ተብሎ ሳይሆን እኛ እናቀዋለን። እናቴ በቅርብ ስላወቀው ባቢ፣ ለዛ ሊሆን ይችላል። ምንም ንብረታቸው በተዘረፉበት ጊዜ ባዷቸው፣ በታመሙበት ጊዜ ከጎናቸው የነበረ ሰው ነው። አንተም ግን ትክክል ነው። በአሁኑ ሰዓት ያው ቸግሮ ሆን ነገር ማድረግ አግባብ አይደለም። አን ያንተም ያው ርስ ከተረጋለው ሪስፔክት፣ አዎ። ይህ ሪስፔክት ሪስፔክት፣ አዎ ሪስፔክት። እንዴነች ነው ነው ይሄ እንትን ነው ምክንያቱም ትክ ነው አንዳንዴ በችኮላ የሚደረግ ነገር ጥሩ አይደለምና ይሁን እንትን አልጠላሁም ያው ብዙዎቹ ትማሩበት አላችሁ ወደድን አበድን ብላችሁ አበስከበርኩ ብላችሁ ትንሽ ጊዜ በኋላ ያዙ ልቀቁ የምትሉ ስላላችሁ ይሄም ጥሩ ነው መቸኮል የለባችሁም ንብረት ካላት ደግሞ ንብረት ብለው እንደዚህ የሚመጡ ስላሉ፣ ያው ይሄ ልጅ ትክክል ነው። ማይንዱ ይሰራል ማለት ነው። ሌላው ያው ጋሽ ግርማን በተነገረው ምክንያት ድርጅቱ ለመሸጥ እንትን ብለዋል። ግን ያሳበበውን ውሃ የማይደፋ ምክንያት ነው። ይሸጥ እያከሰረን ነው፣ ያው ብዙ ኪሳራ ደርሶበታል፣ ኪሳራ በኪሳራ ሆነዳል ብሎ ያው ዛሬም ሁለት ቀን ሰጥቼ ያለው ሽጠህ ድርሻዬ ወይም ደግሞ እናቴን ተሳክማለ ባለው መሰረት ያው ለመሸጥ እየሞከረ ነው። ያ ደግሞ ደግሞ ጽናትን አልፈቅድም ብላለች። እንዲህ ነው አንድ ድርጅት በአንዴ እነዚ የምትለው አይሆንም ብላለች። አሁን ደግሞ ስራውም ትምህርቷን ብቻ ስራትን ለመስራት ወስናለች። የምትሰራው ስራ ደግሞ ድርጅቱ ይመስለኛል፣ ምክንያቱም ራሷ መቆጣጠር ስለምትፈለግ ይመስለኛል። ስለዚህ ላይሸጥ ይመስለኛል። እሱም ደግሞ ሁለት ቀን ማስጠንቀቂያ ነው። አባይ ምንድን ነው ሌላ ምክንያት ካለ ንገረኝ ብትለውም ምክንያቱ ሊነግራት አልቻለም ይሄንን ሰውዬ ያስጠነቀቀው ነገር ምን ብሎ ይነግራታል ስለዚህ አልፈለግም እሷ ደግሞ አይሸጥም ብላለች አሁን በመጨረሻው ባቢን በማቢ መቶ ያለ ባቢን አሳምኗት ድርጅቱ እንደሚሸጥ ነው ይህ ነገር ግን እኔ እንደሚመስለኝ ከሆነ ያኔ ባይሸጥ ያለው ነገር የፅናት ነግርሃት ልጁ የሚፈልገው የእናቱ መታከም የህክምና ነው ስለዚህ ባላችሁን ነገር ልጁ እንድረድታችሁን በእርግጠኝነት ፅናት ወንድሟን መሆኑ ስታቅ በእርግጠኝነት ድርጅቱ አይሸጥም ያለው ነገር ያው እንትን ብሎ እናቷን ወይ እናቱን እንደሚያሳክሙ ያው ተስፋ አለኝ። ይሄ ነገር ፅናት ተቀበላለች ብዬሽ አስ ምናልባት ለጊዜው ትልቅ ወጣት ትችላለች፣ በአባቷ ለምን አልነገርከኝም ልትለው ትችላለች። ብቻ ይሁን ነገር ነገር ግን መንገዱ የተሻለ ነው ብዬሽ አስባለሁ ድርጅቱ አስቀድሞ ከመሸጥ ከልጅህ ጋር ብትወይ እውነታውን ብትነግራት ያው እውነት መስማቷን አይቀርም። ነገ ከነገ ወዲያ ትሰማለች። እስከ መቼ አንደ ጊዜው ድርጅቱ እስከምትሸጠው ድረስ ሊሆን ይችላል። ከዛ በኋላ ማወቋን አይቀርም። ግን በትንሽ ነገር የምትወጡት ነገር ከኋላ ይቆጭሀልና ሳትነግራት ድርጅት መሸጥም ምንም የለበትም። ያው ያለ መሸጥ ደግሞ እሷ ያው ስራ እገባለሁ ስራ ቀጥላለሁ ብላለች። እ የምናየው ይሆናል። ግን ውሳኔ ተሳስተሃል ነው የምልህ፣ ግርማ ነው ተሳስተሃል። እንዳታረክ ምንም ነገር ከነሱ ተነጋገር። ባቢን በመጨረሻ እሺ፣ ያሳምናታለሁ። ምንም ሰሞኑ እያየሁ አይደለም ስለ ድ ና ክርከስሯል ስለው አው በጣም ንትበራን ታላየህም ብሎ የባቢን አሳምኖታል ማለት ነው። ያው ከሱ ጋር እንዳልሆነ የሆነ ችግር እንዳለ ያው ጽናት ታውቃለች። ግን ሊነግራት አልፈለገም እንጂ ይህ ነገር ጠንቅቃ ታውቃለች። የሆነ ነገር አለ ተቀያይራሃል አባዬ፣ ጥሩ ሞድ አይደለህም ምናምን ትለዋለች በተደጋጋሚ ግን ሊሰማ ፈቃደኛ አይደለም፣ እሱ ማለት ነው ሊነግራት ማለት ነው። ስለዚህ በንገሩ ግድ ነው ብዬ አስባለሁ። ለምንድን ነው የማይነግራት? ይንገራት። እስከ መቼ እንደዚህ ይሆናል? በትንሽ የሚወጣው ነገር ወደ ትልቅ ነገር መጎተቱ አግባብ አይደለም። ድርጅቱን ከመሸጡ ጽናት ከነገርካት ያው የሆን ነገር ይ እንትን ይላል ማለት ነው። ምንድን ነው ይስተካከላል ማለት ያክል ነው። ያው ብሌን ደስ ብሏታል የጽናትን ያው ሰርፕራይዝ ነው አድረገች እና ጽናት አይንሽ ጨፍን ብላ ቀለበት ወስታይ ሳይር በጣም ደስ ብሏታል። ወቃ ከዚህ በኋላ ባቢ ስራት ባቢ ስራ ገብቷል እንዴ፣ በይገባ ነበር። የሚገርመው ይሄ ቀለበታቱ መስራት ወጥሮ መስራት ነው አለበት እሱ ብቻ አይደለም እኔ እሰራለሁ ብላ በዛው ነው ያበሰረቻቸው። እንግዲህ በዚህ ሳምንት ደግሞ ሮቤን እና ማን ነው ቀለበትን እንጠብቃለን። በዚህማ እናንተም ዝም አትሉ ማለት ነው። ሌላ ሮማን ሮማን ሄዶ አስናቀች እንዲጠይቅ ያው ጋሽ ግርማን ጠይቀዋለች። እሱ ግን እዛ ሰፈር እንዳሄድ እግሬ የሆነ ነገር ይዞኛል ብለዋል። የያዘ ነገር ይዞታል። እሱ ኤኒዌይዝ ዋንታ የያዘ ነገር ነው። ችግር የለም ግን ድርጅቱ ባትሸጠው እሷ ግን ለማስማማት የድሮው ለማስታወስ ለተወስታ ለምን እንደጠፋች ልጅዋን አርግዛ እንደጠፋች እና ተናዳ በማን እንዳደረግዘህ ያኔ ነው። እንደዚህ ስትለው ክው ነው ያለው። ክው ምን ነው ስትለው፣ አይ ምንም ምንም ምንም ምንም። የሌባ ይንደረቅ መልሶ ልብ አደርቅ የሚለው በጣም ነው የሚያስቀኝ። የሚያስቀኝና እውነት ነው። ኧረ ምንም ምንም ምንም ምትለው ነገር በጣም ማስቆኛል። ያደርገው ነገር ይነገራል እኮ ስትደነግጡ አይናችሁ እጃችሁ ምናምን፣ ውሸት ከሆነ ይህ የሆነ መርበት በተን የሚባል ነገር አለና ሰውነታችሁ ሁሉ ነው የሚወተበት። እንደዛ ነው የታየበት። ጋሽ ግርማ አሳዘነኝም አሳቀኝም ማለት ነው። ግን ድብቅ ነገር አይደለም። እንደዚህ ደግሞ እንትን ላይ የሆነ ጊዜ መውጣቱ ስለማይቀር ምንም፣ ምንም እንዳለ እንዳለች ሄድና ጠይቅ ተግባባቸው። ከዛ ያው ነገራቶቹ ሁሉ ይቀላሉ ብዬ አስባለሁ። የሸፋፍኖ ነው ምናምን፣ እስከ መቼ መሽፋፈን? አስፈላጊ አደለም፣ ለማለት ያህል ነው። በተርፈ ዛሬው ይሄን ይመስላል። ሰላማችሁ ይብዛ። የሮቤልና የብሌን ቀለበት እንጠብቃለን።